የምትመለከቱት ታዲያስ አዲስ ፕላስ ነው። ያላችሁበት ጥሩ ጊዜ ነው የምንመኘው። በተጋበዘ ዜማው ብዙ ወደ ምሴ ሳላ ይሻለ እኛም አለን ለማለት ነው። ቅድም ባልነው መሰረት በተለይ ደቡብ አፍሪካ አካባቢ ኢትዮጵያውያን በጣም በስጋት እየኖሩ ነው። ከአሁን በፊትም እንግዲህ ችግር ሲያጋጥማቸው እንዲሁ መልእክቶቻቸውን ስንቀበል ነበረ። ዛሬ ደግሞ በድምፅ ዳዊት ጋ ደወል አድርገናል። የታዲያስ አዲስ ፕላስ ታዳሚ ነው። ከደቡብ አፍሪካ እንደምን ዋልክ ዴቭ? ጤና ይስጥልኝ ሰይፍዬ፣ ሰላም ላላችሁ። ስንት ሰዓት ነው አሁን ደቡብ አፍሪካ? ለውጥ የለውም ብዙ አደል? አዎ የአንድ ሰዓት ለውጥ ነው። እናንተ አንድ ሰዓት ትቀድሙላላችሁ። እኛው ለአስር አስር ጉዳይ ነው። እኛ ደግሞ ለአስራ አንድ አስር ጉዳይ። ደስ ይላል። አንድ ሰዓት ለውጥ ነው። ደቡብ አፍሪካ የት ነው ያለው ዴቭ? ደብብ አፍሪካ ጆሃንስበርግ ነው ያለሁት። ሁለተኛው ከተማ ላይ ነው የምኖረው ለአስራ ስምንት አመት እንግዲህ ሳውዝ አፍሪካ በስደት ኖረናል። በምን ሙያ ሲያጋጠመን ወደ እናንተ ደቦ በምን ሙያ ነው ያለሁት አሁን? አሁን ያለሁት በማስታወቂያና በፊልም ስራ ላይ ነው ያለሁት። ስለዚህ ቴዲ ለገሰን አጋፔ አንተና የቀረስከው አጋ ሲሰራ እዚያ ነበር። ኢትዮጵያ ነበር ግና አይቼዋለሁ። ያው ሰሞኑን ስንሰማ ደስ ደስ የማይሉ ዜናዎች ይመጣሉና፣ ደቡብ አፍሪካ ብዙ ኢትዮጵያውያኖች ያሉበት ሀገር ነው። ደቡብ አፍሪካውያን ደግሞ ልክ እንደኛ እንግዳ ተቀባይ ነበሩ። ምን ሰይጣን ገብቶ ነው ማለት? የምንሰማው ነገር ጥሩ ስላልሆነ ነው ዴቭ። ያ እንግዲህ በሳውዝ አፍሪካ የምንኖረው ኢትዮጵያኖች ወደ ቁጥራቸው ወደ ሁለት መቶ ሀምሳ ሺ ስደተኞች ነው የምንደርሰው። እንግዲህ ከሳውዝ አፍሪካ ማህበረሰብ ጋር ለረጅም አመት በክፉን በደግም እየኖረን ባለን በሳት ከስድስት አመት በኋላ በጣም አስጊና በጣም ጭካኔ በተሞላበት መልኩ የኢትዮጵያና ኤርትራውያንን በመግደል የሚታወቁት ይህንንም ደግሞ ፖሊሶችም ተባባሪ ናቸው። ለፖሊስን ብናመለክትም በኮሚቴም ተደራሽን ብናመለክትም መፍትሄ ሊሰጡን አልቻሉም። በጣም ብዙ አይነት ነገር ነው የሚነሳው። ከቅርብ ጊዜ የተነሳው ዱዱላ የሚባል አንድ እንደ ጽንፈኛ ወይም ደግሞ ይህ ስደት ጠል የሆኑ ሰዎች ተፈጥረዋል። ግዱላ በሚል ምክንያት ማለት ነው እና ወረቀቶቻችን በወረቀቶቻችን ያስሩናል። በወረቀቶቻችን ወረቀት ይጠይቁናል። አሳይለም ስቲከራችንን እያሳየንም እንኳን እንታሰራለን። አምስት ሺ እና ስድስት ሺ እስከ አስር ሺ ብር ወይም ደግሞ በዚህ ሀገር ነው የምነግርህ፣ እስከ አስር ሺ ራንድ ያህል ከፍለን የምንለቀቀው። ይህንን የየትኛው መንግስት ወይም ደግሞ የዩናይትድ ኔሽን ሄደን አቤቱታ ብናቀርብም መፍትሄ ሊሰጡን አልቻለም። በጣም ወረስት የሆነ ህይወት እየኖር ነው። ታዲያ ይህ ችግር በምን ይፈታል ሊባል ይችላል። ምክንያቱም አሁን ከዚህ ጋር በተገናኘ የኢትዮጵያውያኖች ሞትም እየተሰማ ነው፣ ደቡብ አፍሪካ ውስጥ አይደለ። በቀን አምስት፣ በአማካይ በቀን አምስት ይህንንም ለማረጋገጥ ደግሞ የኢትዮጵያ አየር መንገድ የካርጎ ክፍል ያለው ብትጠይቁት ሙሉ ኢንፎርሜሽን ይነግራቸዋል። በጣም በጣም ብዙ ነው የሚሞተው በየቀኑ በማይታወቁ ነፍሰ በላ ገዳዮች ነው የሚሞተው። ይህም ደግሞ የሚሞቱት ሱቅ ውስጥ በሚሰሩ ኢትዮጵያውያኖች ነው። በጣም ርኅራኄ በሌለበት ሱቁን ሱቁን ያቃጥሉባቸዋል፣ ውስጥ ከተው ያቃጥሉባቸዋል፣ እሳት ይደቁባቸዋል እና እኔ እንጃ፣ እኔ ሳውዝ አፍሪካኖች እንደዚህ ሆኖ አይተን አናውቅም። በጣም የኢትዮጵያ አሁን የሳውዝ አፍሪካ መሬት በኢትዮጵያኖች ደም የተጨማለቀ ነው። ምናልባት ይሄ ችግር በመሪዎች ደረጃ በንግግር መፈታት ያለበት ነው የሚመስለው። የውጭ ጉዳይ ሰዎች ወይም ደግሞ ሳውዝ አፍሪካ የሚገኘው የኢትዮጵያ ኤምባሲ እንዲያግዛችሁ ያደረጋችሁ ጥረት የለም ዴቭ? በሳውዝ አፍሪካ የኢትዮጵያ አምባሳደርን በተደጋጋሚ ለማናገር ሞክረናል። ከኢትዮጵያ መንግስት ጋርም እየተሰራ እንደነበር የተነገረን። የዛሬ ስድስት ዓመት ጠቅላይ ሚኒስትር ዶክተር አብይ ሳውዝ አፍሪካ መጥተው ነበረ። ይሄንን ጉዳይ እንደሚፈቱትና የወረቀታችንም ጉዳይ መሬት እንደሚያወርዱት ቃል ገብተውልን ነበር የሄዱት። ግን ከዛ በኋላ ግን የሳውዝ አፍሪካ ልካኖች ኢትዮጵያ በሄዱበት ሰዓት ያዩት ነገር እና እኛ እዚህ ያለነውን ነገር ሀብትና ንብረታችን እያሽሻችሁ ነው የሚል ነገር ነው ከኦፊሰሮቹ የምንሰማው በየጊዜው ማለት ነው። እና ምንም ሀብትና ንብረት አፍርተን ልጆችም ወልደን የምንኖርበት ሳውስ አፍሪካ እንደ ሁለተኛ ሀገራችን ናት። በጣም ሳፖርት ነው የምናደርጋቸው። በየጊዜው ዶኔሽን እናደርጋለን ለዜጋው ግን ያንን ነገር ከቁም ሊቆጥሩብን አልቻሉም። ለምን እንደዚህ አይነት ነገር እንደመጣብን አንላቅም። ግን በጣም ብዙ ሰው ይሞታል። ሲሞትም ደግሞ ያሳዝነዋል። ወይ ከልጆቻቸው ጋር ሆነ ሆነ በጥይት የሚመቱት እና በጣም እንጃ ለልጆች የሚሰማውን ስሜት ሰፊ የአንተም ታቋል ያደግ ሩሩ ኢትዮጵያ ሕዝብ ይረደራል ብለን እናስባለን። ስለዚህ ምናልባት አሁን እንደምትለው ተስፋ የለውም። ይሄስ ጉዳይ እስከ መቼ ነው በዚህ ሁኔታ የሚቀጥለው? ዳዊት፣ አሁን የሚቀጥለው አመት ሴፍዬ፣ የሳውዝ አፍሪካ ኤሌክሽን አለ፣ ምርጫ አለ። ያንን ለማድረግ የሳውዝ አፍሪካ መንግስት ወይም ደግሞ አሁን እየመራታ ያለ ኤኒሲ ህዝቡን ለማነቃቃት ሲል ስደተኞችን አስወጣለሁ የሚል ነው የሚይዘው እና ሀብታችን ንብረታችንን ስደተኞች ተቆጣጥረውበታል ምናምን ብለው ህዝቡን ያነሳሰል የራሱን ፖለቲካ ፍጆታ ወደ ስደተኛው ህዝብ ነው የሚያወርደው እና አሁን ምርጫው እየደረሰ ነው ያንን ምርጫ እንግዲህ ያንን ምርጫ እስከሚያልፍ ድረስ ሰቀቀን ነው በጣም እንእንግዲህ ምን ብዬ እንደምናገር ቃላት ያጥረኛል ግን በአምስት ቀን ውስጥ ወደ ስድስት ሰባት ኢትዮጵያውያኖች የሞቱት ያለ ምንም ሪዘን እና መቼ እንደሚቆምልን ግን አናውቅም። ድመት ይፈራሉ፣ በጣም ነው ድመት የሚፈሩት፣ ግን እኛን እንዳይጥ ነው እየገደሉን ያለት፣ የሚሉን የሚጠሩንም አይጥ ነው የሚለውን እና ሰው ሆነን ሳለ አገሪቷን በፓን አፍሪካ ያደረግነው ነጻነት እንዲወጡት የተጋደልነው ተጋድለው ምንም ከቁም የሚቆጥሩት አይደሉም? እና ሳውዝ አፍሪካ መኖር ጋነም እንደመኖር ነው ይባላል እና አሁን ምናልባት ወደ ሁለት መቶ አምሳ ሺህ አካባቢ ኢትዮጵያውያኖች በሳውዝ አፍሪካ ይኖራሉ ብለሃል። በዚህ ደረጃ እስኪ ከሆነ ህይወት እዛ ላሉ ምን እያረጋችሁ ነው እንደ ኮሚኒቲ? አንዳንዴ አንድነት ኃይል ነው ይባላል እና ይህን ሀሳባችሁን ወይ ድምጻችሁን የደቡብ አፍሪካ መንግስት እንዲሰማ ሰላማዊ ሰልፍ ማድረግ ይሆናል ወይ፣ በሌሎች አማራጮች ቢያንስ ችግሩ መፍትሄ እንዲያገኝ ዝም ብሎ መሞት ነው መፍትሄው ወይስ መሆን ያለበት ወይስ ሌላ አማራጭ አለው? እንግዲህ ሰው ሁሉ በየቦታው የሚሞክራቸው ሙከራዎች አሉ። እንደ ኮሚኒቲም እንደ ኮሚኒቲ ሊደርም ብዙ ነገር እየተሰራ ነው ለዩናይትድ ኔሽንም እንግዲህ ያሉትን ችግሮችን እያሳወቅቅ ነው እያሳየን ነው። ግን እስካሁን ድረስ መሬት ጠብ የሚል ነገር አላገኘንም። የፖሊስ ከለላም ወይም ደግሞ የደህንነት ከለላም እንዲደረግልን በዚሁ ለመንግስት ለማሳሰብ ሞክረናል። ግን ያው ጆሮ ዳባ ነው። ምክንያቱም ስደተኛ ነው እናንተ ገንዘባችንን በላችሁብን ጥሪታችንን ወሰዳችሁብን ነው የሚሉን። እኛ ግን ቅድምም እንዳልኩት ዳቦ ለመግዛት ረጅም መንገድ የሚሄዱትን አቅርበንላቸው በየቤታቸው ነው ዴሊቨር የሚደረግላቸው። የምግብ ስቶኮች በሙሉ በየቤታቸው ነው ዴሊቨር የሚደረገው። ያንን ነገር የማይፈልጉት የሀገሪቷ ከፍተኛ ባለስልጣኖች አሉ። ለፖለቲካ ጥቅማቸው ስደተኛውን መጠቃሚ አድርገዋል እና ብንጮህም ሰላማዊ ሰልፉን ብንወጣም ተገደልን ታረድንም ብንል ማንም ሰሚን ያጣ ነው። ሴፊ እና በአንተ በኢትዮጵያ በእንግዲህ በአንተ ሬዲዮም በታዲያ ሳዲስ ፕላስም ድምፃችን ይሰማ ዘንድ ነው ወደ አንተ የመጣ ነው። አንተም ደግሞ ፈቃደኛ ሆነ ድምፃችን እንዲሰማ ስላደረግልን በኢትዮጵያ ህዝብ ስም በጣም ነው የምናመሰግነ እግዚአብሔር ስትል ነው ምንም አደል። ዋናው እንግዲህ ችግሩ እንዲፈታ ነው። እዚህም ያሉ የውጭ ጉዳይ ሰዎች ጉዳዩን እንዲያውቁት፣ እናንተም እዛ በርቱ፣ እኛም ደግሞ ጉዳዩን እንዲያውቁት ከአሁን በፊትም የተወሰኑ ችግሮች በመላው ዓለም ባሉ ስደተኞች ላይ ሲከሰቱ ብዙ ጊዜ እናሳውቃቸዋለን። መረጃ እንሰጣቸውና እነዛን ችግሮች ለመፍታት ሲንቀሳቀሱ አስታውሳለሁና ለዚህም ችግር መፍትሄ ይፈልጋሉ ብዬ አስባለሁ። ነገሮች ጥሩ እንዲሆኑ እመኛለሁ። አይዟችሁ፣ እግዚአብሔር ከሁላችን ጋር ይሁን። በርቱ። ይሄ ቀን አልፎ ይሄ የመሳቀቁ ነገር ቀርቶ በደስታ የምንኖርበት ጊዜ ይመጣል። ይህንን መጥፎ ሀሳብ ለሚያስቡም ልቦና ይስጣቸው። ምክንያቱም ደቡብ አፍሪካውያን በዚህ አይታወቁም። ማንዴላ ወደ ኢትዮጵያ በመጡበት ጊዜ እዚህ ኮተቤ ለስልጠና ለመጀመሪያ ጊዜ በኢትዮጵያ አየር መንገድ ሲሄዱ መጽሐፋቸውም ላይ ጽፈውታል ጥቁር አውሮፕላን አብራሪ ያየሁት ጥቁር እንደሚችልም ያሳየችኝ ኢትዮጵያ ናት ብለዋል። እና የእሳቸው ሌጋሲ የእሳቸው መንፈስ የእሳቸው አስተሳሰብ ግን በጊዜ ሂደት አሁን ያለው ትውልድ ጋር የደረሰ አይመስልም ወይም ተረስቷል። እና በተወሰነ መጠን የኛም ሙለት አለ። እንግዲህ እርግጠኛ ነኝ በጊዜ ሂደት ነገሮች ጥሩ ይሆናሉ። ዴቭ፣ አይዟችሁ እንጸልያለን፣ እናንተም ጸልዩ። እናመሰግናለን ሰፊዬ፣ እግዚአብሔር ይስጠንን። ኢትዮጵያ ሀገራችን ህዝባችንን ከክፉ ነገር ይጠብቅልን ሀገራችንን ለማየትም ያብቃል። ሰላም ሁሉልን። ከልብ እናመሰግናለን ሰፊዬ። ዋው፣ ያው እንግዲህ በጣም ብዙ ነገር ተነስቷል። እንግዲህ ከቦታው ነው ዳዊት እየተፈጠረ ያለውን ነገር የነገሩን፣ ግን በየአካባቢው ደግሞ ይህንን ፕሮግራም ታዲያስ አዲስ ፕላስን የሚሰሙ ቪዲዮ ተቆርጦም የሚደርሳቸው ሰዎች በቻሉት መጠን እንግዲህ ደቡብ አፍሪካ ላሉት እህት ወንድሞቻችን በቻሉት መጠን እንዲደርሱ። ዳዊት ከሳውዝ አፍሪካ እንደሚነግረው በቀን አምስት ስድስት የኢትዮጵያውያን አስክሬን ከደቡብ አፍሪካ ወደ ኢትዮጵያ ይመጣል። በአቨሬጅ እንደዛ ነው። አሁን ስደተኛ ጠል የሆነ አስተሳሰብ አለ። እንደውም የቡድኑ ስም ዱዱላ ነው ያለኝ ምንድነው እንቅስቃሴው? ያደርጋሉ እንደ አይስ ማለት ነው እኮ አሜሪካ ነገር። አሁን ስደተኛ ጠል የሆነ አስተሳሰብ በመላው ዓለም የተንሰራፋ ነው። የደቡብ አፍሪካውን ለየት የሚያደርገው እንግዲህ የኃይል እርምጃው ነው እንጂ አሁን ብዙ ሀገራት ላይ ያለው ስሜት በጣም የሚደብር ነው። ከዓመታቶች በፊት እኮ በደቡብ አፍሪካ እንደዚህ አይነት ነገር ታይቶ ነበር አደለም? ከዛ ለተወሰኑ ጊዜያት የረገበ ይመስል ነበር። ዝቅ ያለ ነገሩ ዌቡን የቀነሰ ይመስል ነበር እና አሁን ቅርብ ሳምንታት፣ ቅርብ ወራት የምንሰማቸው ነገሮች ደግሞ የምርም በጣም የሚያስደነግጥ ነው እና እንግዲህ አንደኛ ፈጣሪ ይጠብቃቸው ግን ከዛ በላይ መደረግ የሚችሉ ነገሮች ካሉ ብዙዎች ስራ መስራት ይጠበቅባቸዋል። ስለዚህ ያንን ነገር በማድረግ በተለይ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ደግሞ ነገሮችን ፋሲሊቴት በማድረግ በጣም በጣም ትልቅ ትልቅ ትልቅ ኃላፊነት አለበት እና ያንን በማድረግ ዜጎቹን እንዲታደግ ዜጎቹን እንዲጠብቅ ስራዎች እንዲሰራ በደንብ በአጽንኦት እኛም እናሳስባለን ወይም እንገልጻለን። ይህንን የሚሰሙ አካላትም በትልቁ ይሄንን እንደ አንድ የቤት ስራ ወስደው እንደው ከፍጻሜ ቢያደርሱት በጣም በጣም አሪፍ ነው።